አንተ ጽጌ ሌዳ ቆይ፣ ምንም በለው ጋይስ። እሷ ያው ጽጌ ሌዳ ነች። እሱን ምንም በለው። ምን ዛፍን በለው ጋይስ አውጡለት፣ የሆነ ዛፍ ነገር፣ የሆነ የዛፍ ነገር አውጡለት። ባህር ዛፍ እና ፊት ናቸው። ተናፍቀናል ተናፍቀናል። ተናፍቃችኋል? አዎ፣ ቆያ ከተገናኘ አ ሰላም፣ አንድ ነገር ልንገራቸው። አንድ ቀን በሆነ በቃ እየተለማመድን ብሩክን አስተመረኝ ጉራገኛ መጨፈር አልኩት፣ አልችልም አለኝ፣ ሸመጠጠኝ። ከዛ በኋላ ቪዲዮን እየጨፈረሰኝ ወይ ኔ ባዳ በሆን ያልኩ አላስለመርኩም። እሺ፣ አይ አልችልም ነው ያልከኝ፣ አልችልም ነው ያልከኝ። ለምን እንደወሻሻለን ሙቪ እያስለመደ አልነበር? እንደዚህ እንደዚህ ብለህኝ የሆነ በዶማ የሆነ እንትን ምኮተኩት ነው የሚመስለው። እኔ ስጨፍር አትልም አልችልም። እየለመድኩኝ ነበር በቃ ከዛ ሰፈር ወጣሁ። ከካሜራ ጀርባ በጣም ነው የምትጨፍር እኮ እንደ እኔ። አንድ ቀን ጓደኛዬ ምን እንዳደረኩት ምን ገና ዋና አልችልም አልኩት፣ አዛ ደስ አለው በቃ ልጁ። እሱም ስለማይችል አብረን እየተንቦጫረቅን እንለምዳለን ብለን ሄድን። ረዥም መንገድ ለዋና እኮ ነው። አዛ ተደረሰ ምናምን፣ ተወለቀ ምናምን፣ ዳይ በልገባም፣ ዋሳዊ ነካ ሄዶ ልብሱን ለብሶ ተመለሰ። እኔ በቃ ጀስት አብረን እንዝናናለን ብሎ በቃ ሞራል ተሰማ። ሁለት እሱም አይችልም እኔም አልችልም፣ በቃ ኖርማል ነው። አይስቅብኝም ምናምን እንዲህ ዞሮ ሲመለስ፣ እኔ ዳይ ብቻ ነው። እኔ አሳ ነኝ ሻርክ ነኝ፣ ባይዘ ሻርክ ይቀናብኛል። ሰው ባይዘ ዘልዬ ውሃ ውስጥ ስገባ ሙሉ ለሙሉ ወጥቶ